የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ አገር ጥዬ የመጣውላለሁ። በቀደም ለት ውሃ ልማቶች የአንድ ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላይን ራሱ የምታጠበው ጅም እየሄድሁ ነው። በወር የምከፍለው ከመቶ አምሳ ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል ሁለት ሺህ ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለሕዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማውም ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸውን እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልህ ያዘ። የቀረ ይቀራል እንጂ ሁለት ሺህ ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችን ቴክኒሻን አስጠርቼ ከጎረቤት ውሃ ሳብልኝ ብዬ ለስራ ማስገጃ ሁለት መቶ ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤት የጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መንጠጫ ቦቴ መኪና። ቴክኒሻኑ ምንጉድ ነው ስለው፣ ይቅርታ ከጎረቤት ውሃ ሳብልህ አለው ብዬ በስህተት ሽንት ቤቱን ሳብኩት። ያው እንደምታውቁት ወይም እንደማታውቁት በሰለጠኑ አገሮች በረዶና ሱናሚ የቀላቀለ ዝናብ ቀን ሙሉ ዘንቦ መብራት አይቋረጥም። የሚገርማቸው የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረጉ መንገድ ላይ የቆመ ዛፍ ነፋስ ገፍቶት ኤሌክትሪክ ገመድ ላይ ወደቀ። ከአሁን አሁን ኤሌክትሪክ ቋረጧል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ አውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥሁም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸውን በነዳጅ በሚሰራ መኪና አስጎትተው ጅቡቲ በመሄድ ቻርጅ ያስደርጋሉ ሲባል ሰምቻለሁ።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 መለባ አመድ ላይ ናፕ አድርጎ የተነሳ የወፍጮ ቤት አህያ ነው የሚመስለው። እግረኛ መንገድ ላይ ቆሜ ባለ መኪናው ሁላ ካሁን ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁን አሁንማ አሽከርካሪዎች እለፍ እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹ ነው ይመስለኝ።